ዛሬ አመት ነው መስከረም ላይ በጣም ሁሌ ስመጣ እየተናገርክ ነበረ የእሂቴ ባል ማለት ነው ሳውዝ አፍሪካ ነበረ ተስፋ የሚባለ የእሂቴ ባል ነው ብዙ ሰዓት ነው ቢያንስ የታመመው ቆይቷል እግዚአብሔር ብዙ ሰዓት ነው የተናገረኝ ማለት ነው ዛሬ አመት ራሱ መጨረሻ ተስፋ መቁረጥ ላይ ነበረ ሰው ሁሉ መስቀል ሲባል እነሱ ባ ላይ ነበረው እኔም እያለቀስኩ ነበር የመጣሁት እዛች ጋር ተቀምጬ እንደ ተቀመጥኩ ነው ተነሽ ቁም ያልከኝ። ቆምኩት ለምንድን ነው የምታልቅ? አ እንደዚህ እሂቴ ባል መጨረሻ ደረጃ በጣም ታሞ ነው ያለው። ተስፋ መቁረጥ ላይ ነውና እነሱ እያለቀሱ ነው። ሰው በዓል እየበላ ወንባ እየበላች ነው እሂቴ ባል። ከዛ ዛሬ አመት እግዚአብሔር በምስጋና ያመጣሻል። ዛሬ አመት አ ሞት አይሆንም። ሰይጣን ሽባ አድርግ። ልመጣ ነው እየተሰራ መንፈስ ብላይ በቡና ስሙ። ከአያቱ ስም ነው የጠራኸው ማለት ነው። ተስፋዬ ነው ቸላ አሎቶ ብላይ ነው የጠራኸው። እስከ አያቱ? አዎ ዛሬ አመት አለ። ከዛ ሲል እነሱም እያለቀሰ ነው፣ እኔም እያለቀስኩ ነው የማጣሁት እና ከዛ ጠረከኝ፣ ቁምና በምስጋና ትመጫለች። ሁሉም በጣም ተስፋ ቆርጦ ተነሽ፣ እና ተነሽና ነይ ያሉሽ ነው አይደል? አትንቀሳቀሽ፣ ያለሽበት ቁጭ በይ፣ አንቺ እዚህ ሆነሽ ለእነሱ ፋውስ ትሆኛለሽ። በቃሉ ፋውስ ሆኛለሽ ብላኝ ነበር። ከዛ እግዚአብሔር እንደ ተናገረኝ። ከዛ ቃል አወጣል። ሰውዛየት ነው ያለው? ሳውዝ አፍሪካ ነ አልኩት። ምንድነው ይመሙ የእግር እግሩ ሽባ ሆኖ አይንቀሳቀስም። በጣም ከፍተኛ ሶስት ዓመት ነው ቀላል አይደለም። ሶስት ዓመት ሙሉ አልጋ ላይ ነው ያለው። በክራንች ነው የሚሄደው። ለእኛ ነው የሚያሳየው። ለእነሱ አይነግርም። በጣም ስለሚጨናነቁ ገጠርም ስላለ ማለት ነው። በስልክ ያሳያል። መሽናት አይችልም። መተኛት አይችልም። እግር መርገጥ የሚባል የለም። ሶስት ዓመት ሙሉ አልጋ ላይ ኡምባ ላይ ነው ያለው። ከዛ መጨረሻ ላይ ከዚህ ቃል እንደዚህ አይነት ቃል ወጥቷል ብዬ ስናገር እግዚአብሔር እግዚአብሔር ሆኖ እኔ የተወለድኩበት የወጣሁበት ልጆቼና በቤቴ ላይ ካበቀኝ ለጌታ ላይ ምስጋና ቆማለሁ ይሄ ቃል እውነተኛ ቃል ከሆነ እያለሁ አላ ደውዬ ስናገር እሱ ብላ እግዚአብሔር ረድቶ በምስጋና ሰኞ ዕለት ወደ ኢትዮጵያ ገብቷል እየተራመደ እሶስሶስን ጋርጎና ተራው የሌለ ወርስቲ አሁን እየተራመደ ነው። ሰኞ አራት ሰዓት ወደ ኢትዮጵያ ወደ ቤቱ ገብቷል። ገብቷል። ሰላም ነው፣ ሰላም ነው። መጥቼ መስክር አለው። ሄደሽ አንቺ መስክረኝ ብሎኝ ነው የመጣው። ዘርጎና እግዚአብሔር ይባርክሽ ባለው አሜን፣ ዘመንሽ ይባርክ ባለው አሜን፣ አትያሽ ባለው አሜን፣ ጌታ ከአንቺ ጋር ይሆን ባለው አሜን። በጣም እንደተባለም ለቤተሰቡ ፋውስ የሆነች ሴት ነች አስተውሳሉኝ እዚህ ሆና ካንሰር ታማሚ ለሆነች ሴት አንቺ ነሽ ያወረሽው። እሷ የራሷ ትላንት ደውለኛለች። ባለፈው ኮንፈረንሱ ውስጥ ከኦክሲጂን ነው የምትንቀሳቀሰው፣ ቤት ውስጥ ማለት ነው። ከዛ ሀሙስ ነው ቃል የመጣው። ከዛ ሀሙሱም ሌሊት ነው ተነስታ መራመድ የጀመረችው። አሁን እንትን ኦክሲጂን ሁሉ ወጥቷት፣ ዱራሜ ድጋሜ ምርመራ ስትመጣ አንቺ ተስፋ የለሽም ሂጂ ብለን አደለ፣ ምንድን ነው የተጠቀምሽ ታብለዋል። ሐኪም ቤቶቹ ምንድን ነው የተጠቀምሽ እጆቻችሁን ዘርጉና እግዚአብሔር ይባረክሽ በለው፣ ዘመንሽ ይባረክ በለው፣ አትያሽ በለው። በጣም ደስ ብሎኛል። እጆቻችሁ አሁን የመጨረሻ ዘርጉና እግዚአብሔር ይጎበኝሻል በለው፣ እግዚአብሔር ካንቺ ጋር ነው በለው። እንደገና ሌላ ምዝጋና ይዘሽ ትመጫለሽ። ተከራካሪው አልተመቷል። ስንተኛ ልጅሽ ነው? አረተኛ፣ በድል ነው የሚያድገው። ታምር ይሆናል። መርገም ተሰብሯል። በሚበላ በሚጠጠብ በሚለበስ ልጆችም አንቺም አትቸገሩ። እንግዳ ነገር በህይወት ላይ ይሆናል። በሮችሽ ተከፈቱ። እግዚአብሔር ሰው ይሰጥሻል። ደጋፊው ይነሳል።